የፍቅር ህይወትን ለመጀመር ሁለት ሰው ግድ ነው የሚያስፈልገው። ያንን የፍቅር ግንኙነት ህይወት ለማስቀጠል ጣዕም እንዲኖረው እና መጨረሻ እንዲኖረው የሁለቱም ሰዎች ጥረት በጣም ያንን ግንኙነት መፈለግና ፋይት ማድረግ ለዛ ግንኙነት መሰረት ነው ግዴታ። ነገር ግን በተመሳሳይ ደግሞ ያንን ግንኙነት ለመግደል ለማስቆም አንድ ሰው ከበቂ በላይ ነው። ያንን የፈለገችው ደግሞ ሴቷ ከሆነች ምን ታደርጋለች? እንድትተዋት ስትፈልግ ለዛ ግንኙነት ጣዕም ስታጣ ምን ትመስላለች? አንደኛዋ ደግሞ ገና ያላስገባሃት ልትሆን ትችላለች። የወደድ ካሴት እሷም እንድትተዋት ስትፈልግ ምን ልታደርግ ትችላለች? ምን እንዲሰማ ታደርግሃለች? ምን ታሳይሃለች? ምን ትሰጣለች? ምን ነገር ላይስ ግድ ታጣለች? የዛሬ ቪዲዮ ርዕስ ነው። በነገራችን ላይ እናንተ ሪጀክት ስትደረጉ ወይም እንደዚህ አይነት ኬዝ ላይ ስትመጡ ብዙ ምትሰሩ ስህተቶች አሉ። በጣም ሕይወት ውስጥ እንድትቆይ ይፈልጋለሁ፣ ፍቅራችን እንዲቀጥል ፈልጋለሁ ካልክ፣ በተመሳሳይ ደግሞ አንደኛዋ ፍቅሬን እንድትቀበልና ፍቅረኛዬ እንድትሆንም እፈልጋለሁ፣ ድሌ ሞክራለሁ ካልክ መከተል ያለብህ ወይም ለዚህ ጥያቄ መልስ የሚሰጥህ አንድ ነገር ነው። የዚህ ቪዲዮ መጨረሻ ላይ ነው ምነግርህ። ነገር ግን በድጋሚ የምነግርህ ነገር እነዚህን ሴት ላይ ካየት እነዚህን ማድረግ ከጀመረችና እነዚህም በግልጽ የምታሳይም እንዲሰማ የምታደርግ ሴት እንድትተዋት የፈለገች ናት። መፍትሄ ግን የለውም ወይም ይሄ ነገር ሊፈታ አይችልም አላልኩም፣ ምክንያቱም አለበለዚያ ችግር ሊሆን አይችልም አደለ? መፍትሄ የሌለው ችግር ደግሞ እዚህ ዓለም ላይ የለም። በምን ትፈተዋለህ የሚለውንና ይሄ ምልክት ምንድን ነው የሚለው ጥያቄ ካለህና አንድ ሴት ልጅ እንድትተዋት ስትፈልግ ደግሞ ከምታደርጋቸው ውስጥ በዛሬ ቪዲዮ ላይ በግልጽ ነው የምናወራው። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። እንዲሁም ከኛ ሚስጥሮች ውስጥ አካፍላችኋለሁ። ይህንን ቻናል ሰብስክራይብ ካላረጋችሁ፣ ባካችሁ ሰብስክራይብ የምትለውን በተን ተጫኑ። አብራችሁ የደወል ምልክቷንም መጫን እንዳይረሳ። ለብዙ ወንድሞቻችን እንዲደርስ ደግሞ የቪዲዮን ሀሳብ ላይክ እናረጋለን። አብራችሁኝ ቆዩ አንደኛው ሴት ልጅ ልትለይ ስትፈልግ ወይም አንተ እንድትተዋት ስትፈልግ አሊያም ደግሞ ለአንተ ስሜት ከሌላት ከምታደርጋቸው ነገሮች ትልቁን ስፍራ የሚወስደው አንተ የምታደርገውን ነገር ጣም አልባ እንደሆነ ታሳይሃለች ወይም በምታደርጋቸው ነገሮች ላይ ምታንጸባርቃቸው ምታሳይህ ነገሮች በሙሉ ትርጉም እንዳልሰጣት፣ እንዳልወደደችው፣ ደስተኛ እንዳልሆነች የሚነግር ከሆነ እሱን የምታይ ከሆነ መቀበል ያለብህ ነገር ላይ ነህ ያለው ማለት ነው። ምክንያቱም እኛ ስንወድ የምንፈልገው ቦታ ስንገኝ አሊያም ደግሞ አብረነው ያለነውን ሰው የምንሰጠው ቦታና ክብር በምናሳየው ነገር ላይ በደንብ ነው ዲፔንድ የሚሆነው። እንደዚህ ነው የሚሰማኝ ስለ አንተ፣ ስለ ግንኙነታችን እየተሰማኝ ያለው እንደዚህ ነው የሚል ትርጉም ነው የሚሰጠው። ለምሳሌ ከዚህ በፊት ስታወራት የሚያስቃት ነገር አሁን ምንም ትርጉም እንደማይሳ፣ ከዚህ በፊት ለጓደኞች ነግርሃቸው ማስቃቸውን ቀልድ ለሷ ስትነግራት የምትስቅበት ከሆነ አብራችሁ በምታሳልፉት ጊዜ በምታሳልፉት ጊዜ በጣም ደስተኛ እንደሆነች የሚያሳይህ በጣም ብዙ ነገሮች፣ በጣም ተጠንቅቃ ዘንጣ ለአንተ ብላ ትመጣ ነበር። አሁን መገናኘት አለመፈለግ፣ በዋነኝነት ላገኝህ አልፈልግም ሰበቦችን መፍጠር። ፍቅረኛህ ብቻ አላለችም፣ ፍቅረኛ ያላረገችም ልታገኝ ካልፈለገች ይሄ አንተ ልታደርግ ወይም በምታደርጋቸው ነገሮች ላይ ሪፍሌክት የምታደርገው መንገድ ይሄ ነው ስሜቴ ላንተ ያለኝ ስሜት ይሄ ነው የሚል ነው። ከምንወደው ሰው ጋር ስንሆን እንኳን ከተቃራኒ ጾታ ጋር ከኖርማል ሰዎች ጋር እንኳን የምናሳልፈውን ያንን ቫይቡን እንወደዋለን፣ ኢንጆይ እናረገዋለን። ደስተኛ እንደሆን ለማሳየት አመስጋኝ እንደሆን ለማሳየት ጥረት እናረጋለን። ስለዚህ አንድ ሴት ላይ በዋነኝነት አንተ የምታደርጋቸው ነገሮች ካልጣሟት፣ ካላዳመጠች፣ ሴንስ እንዳልሰጣት የምትነግርህ ከሆነ ትርጉም እንደሌላቸው እንደማፈልጋቸው አንተ የምታደርጋቸው ነገሮች የምታሳይ ከሆነ ጋዘር ማድረግ መቻል አለብህ። ኢንፎርሜሽን በቃ እዚያ ቦታ ላይ መገኘቴ ልክ ነው፣ ስሜቴ ማሳወቅ ልክ ነው፣ እያደረግኩ ያለሁት ነገር ልክ ነው፣ የእሷን አቴንሽን የሚያስገኝ ነው ወይስ አብቅቷል ይህ ነገር ካል አብቅቷል፣ እንድትወ ይፈልጋለ ወይም አልፈልግም የሚል ትርጉም ያላቸውን ድርጊቶች እያሳየች ነው። በምን ደስተኛ ካልሆነች መሳቅ ካልቻለች፣ ኦር ምታሳይ ነገር ልታዳምጥ ካልፈለገች፣ ምቾት ካልሰጣት፣ ባጠቃላይ በት በግልጽ የሚያሳይ ነው። ስለዚህ ምንድን ነው መደረግ ያለበት? ለዚህ አንድ መልስ ነው ያለው። የዚህ ቪዲዮ መጨረሻ ላይ ነው እሱን ደግሞ የምታገኙት። ሁለተኛው ሴት ልጅ አንድን ግንኙነት ካልፈለገች ወይም እንድትተዋስ ስትፈልግ የምታደረገው ያንን ግንኙነት እንደምትፈልገው የሚያሳዩ ድርጊቶችን ታቆማለች። አንድ ሴት ደግሞ ገና የወደድካ ሴት ከሆነች ምንም አይነት ፍላጎት አትሰጥም። ምንም አይነት እድል አትሰጥም። ምንም አይነት ፍንጭም ሆነ ምልክት፣ በቃ ትንሽ ፈልጋኛለች፣ አብሬያት እንድሆን ፈልጋለች ብለ እንድታምንም ሆነ ፊል እንድታደርግ የሚያደርጉ ምልክቶችን አትሰጥህም። ለምሳሌ በጥቂቱ ስትደውል ላታነሳ ቴክስትህን ላትመልስ ትችላለች። እንገናኝ ስትላት ላታገኘ ትችላለች። በፍጹም እንዴት አታደርግህም። ብሎክ ናት ማለት ነው። በአጠቃላይ ሴት ልጅ ግን ትንሽ ፍላጎት ካላት ለአንተ ወይም በጣም እንድትጠይቃት ታግለ፣ ጥረት አድርገ፣ በደንብ ኢንቨስት አድርገ እንድታገኛት ራሱ ከፈለገች እመነኝ፣ ቢያንስ በአካል ሲሪየስ ብትሆን ስልክ ላይ ታወራሃለች ትንሽ ድል ልትሰጥ ከፈለገች ወይም አብራክ መሆን ከፈለገች፣ ፍቅረኛ ያላረካትን ሴት ነው ማወራላችሁ። ስለዚህ በአካል ስታገኛት ምርጥ ባትሆን በስልክ ታወራሃለች። ስታይ መንገድ ላይ ላ ያናል፣ ፊቷን አታጠቁርም፣ ፈገግ ትለች፣ ሰርቃ ስታይ ታለች። መፈለግህን ቢያንስ እንድትሞክር የሆኑ ፍንጮች ትሰጥሃለች። ትግልህ እንዲቀጥል የሆኑ ድሎችን ትሰጣለች። ነገር ግን ሙሉ ለሙሉ ተወኝ፣ እኔ አልፈልግህም፣ የራሷ ምክንያት ሊኖር ይችላል ካለች ምትዘጋው ሙሉ በሙሉ ብሎክ በማረግ ነው። ስለዚህ ያንን ሰብረህ መግባት ከፈለግ ምን ያስፈልግሃል? ለሚለው መልሳለ ፍቅረኛ ደግሞ እንድትተወኝ እፈልጋለሁ፣ አብቅቷል፣ ፍላጎቴን አጥቻለሁ ካለች በተመሳሳይ ጸብ ሲፈጠር፣ አለመግባባት ሲፈጠር ለምን አንለያይም እንደሆንም ቢበቃ አስትልሃለች። አንተ እሷ ባጠፋችው ጥፋት ይቅርታ ትጠይቃለች ብለህ ስትጠብቅ አትልህም። በዛው ነው የምትቀረው። ምክንያቱም መለየትና ያን መተው ስለፈለገች አንተ ይቅርታ ብትጠይቃትም ባትጠይቃትም ተመሳሳይ ግድ አይሰጣትም። አንተ አጥፍተህ እራሱ የሆነ ክፍተት ብትፈጥር ራሱ ምንም ሴንስ ፋይስ ስታረጋት አታያትም። ኃላፊነቷን ስትወጣ አታያትም። ሙሉ ሙሉ ስታየው ለአንተም ይሁን ለግንኙነታችሁ መጨነቅ ስታው ከዚህ በፊት የት ነም የት ገባ በላ ሆይ ጠጣ ሆይ መደወሉ፣ ቴክስቱ፣ ምናምን እነዚህ ይቆማሉ። በቃ ሙሉ ሙሉ ይቆማሉ። ፍላጎት ይቆማል። ደን በእነዚህ ድርጊቶቿ፣ በእነዚህ የባህሪ ለውጦቿ ነው በእነዚህ ጸባዮቿ ትነግርሃለች እንድትተው ማለት ነው። እቺንም ራሷን ካለችበት ቅዠት መውጣ እንድትወጣ ፈልጋለሁ፣ እንድትቀጥል ፈልጋለሁ፣ የጠፋው ጥፋት አለ ማስተካከል ፈልጋለሁ ካልክ፣ ይሄንንም ማድረግ የምትችለው ምን ሆንሻል፣ ምንድን የተፈጠረው፣ ኃላፊነት የሷን ወስደ እኔ ላስተካክልልሽ፣ እኔ ይቅርታ ልጠቅልልሽ ማለት አላለም። ሌላ መንገድ አለው እንዳልኩ፣ እስከ መጨረሻው ጠብቅ። ሶስተኛ ሴት ልጅ እንድትተዋት ስትፈልግ የምታደርገው ትልቁ ነገር ስትለምናት ስትጠይቃት ስትለማመጣት ለእነዚያ ነገሮች ራሱ ምንም ግድ አትሰጥም አሊያም ደግሞ እነዚህን ታስደርግሃለች ታስለምንሃለች ታስጠይቅሃለች ምን ሆነሽ ነው ታስብልሃለች ይሄ ራሱ እስኪ ዝም ብለህ አስበው ዝም ብለህ ስታስበው እኮ ትርጉም ይሰጣል አይደለ አንተ ብቻ ጥረት የምታደርግ ከሆነ አንተ ብቻ የምትለምናት ከሆነ አንተ ብቻ ምን እንደተፈጠረ ለማወቅ እየሞከርክ ከሆነ በሁለተኛዋ ሴት ደግሞ ህይወቱ ስልታስገባት የምትፈልገው አንተ ብቻ ከሆነ ምንም አይነት ፍላጎት እንደሌላት በተለያዩ መንገዶችም እያሳየች ነገር ግን ጥረት የምታደርገው አንተ ብቻ ከሆነ፣ ወይ ምንም አይነት ፍንጭ የማትሰጥ ከሆነ ምንም አይነት ፍላጎት እንደሌላት ምንም አይነት እድሎች የማትሰጥ ከሆነ ማድረግ ያለብህ ነገር አለ ማለት ነው። ምክንያቱም እዛ ጋር ያበቃ ነገርና ጭራሽ የማይጀመር ነገር እንዳለ በብዙ መንገድ እያሳየች ነው። ያንን የምታደርገው ደግሞ በቃ በዋነኝነት ልመና ነው። ሁለተኛው ልምምጥ ነው። ሶስተኛ የበዛ ጥረት ነው። ስታይሉን፣ አይነቱን፣ መጠኑን እየቀየርክ ትሄዳለህ እንጂ ውጤት አልባ ነው የሚሆነው። ምንም አይነት ውጤት ካላየህበት ደግሞ ድጋሚ አሁንም ምንድን ነው ላድርግ ብለህ ነው መጠየቅ ያለብህ። ምክንያቱም አንተ ተወስዷል፣ ኢነርጂክ እሷ ጋር ነው ያለው። የራሷን ጨምራበታለች። እሷ ፓወርፉሉን አለች አሁን በግልጽም አልፈልግህም ብላ ራሱ ብትነግረህ አሁን የምትሰማበት ሌብል አይደለም። ከእሷ የመጣብህን ሪጀክሽን፣ አለመፈለግ፣ ወይም ምንም አለመሳየት ምንም አላስገባምምም ኦር አልቀይርምም፣ አሁን የያዝኩት ስታይል ልክ ነው በቃ ብላ ማመኗ ይበልጥ እያናድደህ ይበልጥ ለምን የሚለውን ጥያቄ እንድትፈጥር እያረገህን ያለው ስለዚህ ሌላ ነው ማድረግ ያለብህ ነገር። በጣም መቀየሯ፣ በጣም ዝም ማለቷ በጣም እንዳልፈለገች ወይም እንደማትፈልገ ማሳየቷ አንተን ይረብሻል፣ አይነው፣ እሱን አውቃለሁ። ነገር ግን መፍትሄው ምንድነው? መጨረሻ አራተኛው ምንም ነገር ምንም አይመስላትም። ምንም አይመስላትም ስል ከዚህ በፊት ፍቅረኛ የነበረች ወይም ፍቅረኛ ናት እንበላ፣ ፍቅረኛ አንተ አሁን ከሌላ ወንድ ጋር አያሀት አላያሀት፣ ግድ አይሰጣትም። ለሌላ ወንድ አቴንሽን ስትሰጥ ይይዘኛል እንዲያረገኛል እንዲህ ይናገረኛል። አይም ይሄን ነገር አየ ብላ አትጠነቀቅም። ምንም አይነት ግድ የለሽ ነው የምትሆኑ ማለት ነው። መቅናት ታቆማለች። ከዚህ በፊት ሴት አየክ፣ አናገርክ፣ ማናት ምናምን የሚሉ ነገሮችን ታቆማለች። ግድ አይሰጣትም ማለት ነው። ኬር ማድረግ የሚባል ነገር ጭራሽ ታጣለች። ግድ የሚለ ምክንያቱም ኖር ካልኖርክ ግድ ስለማይሰጣት እንደሆኑም እንድትተዋት ስለምትፈልግ እነዚህ ነገሮች የውሸቱን ላልታደርግ ትችላለች ይሄንን ካየክ በጣም ግድ ማጣቷን ካየክ፣ በአሁን ምሳሌ ነው፣ ባይ ዘ ዌይ ከሌላ ወንድ ጋር ለሌላ ወንድ አቴንሽን መስጠት ምናምን ምሳሌ ነው። ከዛ ባለፈ ግን አሁን ሪል የሆነ መቅናት ማቆም የቷልክ፣ ምን አደረግክ፣ ከማን ጋር ነበርክ፣ ምናምኑ የሚሉ ነገሮችን ያን ያህል ግድ ማጣት፣ አለመጠየቅ፣ ማወቅም አለመፈለግ በትልቁ የሚታይባት ነው። እንድትተዋት ስትፈልግ ተመሳሳይ ያችም ገና ወደድኩሽ ብለህ የምጠይቃት ሴት ከሌላ ወንድ ጋር ብታያት፣ አሁን ለምሳሌ፣ እሷ ላይ ሁን ሪል የሆነ ነው ይሄ። ከሌላ ወንድ ጋር ብታያት፣ ከሌላ ወንድ ጋር ዴት ስታደረግ ብታያት፣ ወይን ይሄ ልጅ እኮ ይወደኛል ልጠንቀቅ ባያይ ምናምን አትልም። ምክንያቱም ግድ አይሰጣትም ማለት ነው። ምንም ነገር ፖስት ብታደረግ፣ ምንም አይነት ነገር አንተ ስለሷ አወክ አላወክ፣ ሰማህ አልሰማህ፣ ምን አይነት አዲስ ነገር ተለወጠ አልተለወጠ፣ እሱ ይሰማል፣ እሱን ይጎዷል እሱን ያሳዝናል የሚለውን በፍቅር ህይወቷ ዙሪያ እና ከወንድ ልጅ ጋር ባላት ግንኙነት ዙሪያ እነዚህን ኢንፎርሜሽን ኖረክ አልኖረክ፣ እሷ ላይ ሌላ ፍቅረኛ ያዘች አልያዘች፣ ግድ አይሰጣትም፣ አትጨነቅም፣ መጨነቋንም ልታሳይ አትፈልግም። ማነህ ነው የምትለው ብትጠይቃትም፣ የምትመልስል ጥያቄ እንዴ ምን አገባህ ማነህ፣ አንተን እኮ መቼ እንደዚህ አይነት እድል ሰጠውክ የሚል ነው። ስለዚህ ይሄንን ካየክ፣ ይሄን ስታደርግ ካየክ፣ ሴት ልጅ በግልጽ የምነግርህ ነገር ቢኖር በቃ ቀጥታ አልፈልግም ውጣ ከህይወቴ ወይም ይሄ ነገር ያበቃ ነው። ከአንተ ጋር ያለኝ ነገር ለአንተ ግዳጣው ማለት እኮ ምንም ፍቅር የለኝም ለአንተ ወስጅዋለሁ፣ አንተ ጋር የነበረኝን ያለ ወስጅዋለሁ፣ ተወኝ የሚል ትርጉም አለው። አምኖ መቀበል በጣም ወሳኝ ነገር ነው። የምናየው ሀፕን ያደረገውን ነገር ፋይት ከምናደርግ ይልቅ አክሴፕት ማድረግ እንደሆነ ለውሳኔያችን፣ ውጤት ለሚያመጣው ድርጊታችን ሀይል ይሆነናል። ስለዚህ እንደዚህ አይነት ነገሮችን ስታይ ሰበብ አታበጅ። ሰበብ ካበጀህ እዛው ቆመ ነው የምትቀረው። ሁኔታው ይህንን የምታደርገው እንድትተዋት ስትፈልግ ነው። ሴት ልጅ እስተኛ እስካሁን ያነሳዋቸው ነገሮች ትርጉም የሚሰጣቸው መልስ ካላቸው መልስ የሚሰጣቸው መፍትሄ መሆን ካለበት መፍትሄ የሚሆነው ምን ስታደርግ ነው? አንተ እስካሁን ያነሳዋቸው ነገሮች በሙሉ አንድ ሴት ልጅ ላይ ካየክ ወደ ቦታም እንድትገባ አትፈልግም። እንዲሁም አብራክ በፍቅር የፈለገ ረጅም ዓመት ብትቆይ አሁን ላይ እንድትተዋት ስትፈልግ ያ ግንኙነት እንዲያበቃ ወይም ለአንተ ያለኝ ስሜት አብቅቷል የሚል ትርጉም ያላቸውን ነገሮች ስታደርግ ምንድን ነው ማድረግ ያለብህ የሚለው ነው መነሳት ያለበት። ምክንያቱም ወደ መፍትሄው ካልመጣል የከፋ ነገሮች ታደርጋለች፣ አንተም የከፋ ነገሮችን ማድረግ ትጀምራለህ። የመጀመሪያው ማድረግ ያለብህ እሷን ማሳደድ ማቆም ነው። የምታደርጋቸው ነገሮች የምታሳይህ እንዲሰማ የምታደርግህ የምትናገርህ እያንዳንዱ ነገሮች የሚሰጥህን ስሜት ከአንተ የተሻለ ማንም አያውቀውም። ስለዚህ ያንን ፓኬጅ ያዘውና አምነህ ተቀበለው። በቃ ይሄ ምልክቱ። እነዚህ ስሜቶች ኔጋቲቭ ናቸው፣ እንደማትወደኝ እንደማትፈልገኝ እየነገሩኝ ነው። ስለዚህ ከማትፈልገኝና ማትወደኝን ሴት ምን ላድርግ ብለህ ካሰብክ ርቀትን ትጠብቃለህ። ከእሷ እርቀትን መጠበቅ ስፔስ መስጠት ነው። ፍቅረኛ ከነበረች በምን ምክንያት ከአንተ መራቅ እንደፈለገች ያ ግንኙነት እንዲቆም እንደፈለገች ወይም እንድትተዋት እንደፈለገች ላታውቅ ትችላለች። በግልጽ ያንን ትመልሳለች፣ እሱን ቃል እገባልሃለሁ አለው። በዛው ከቀረች አለማሳደድ ለአንተ ኃይል ይሰጥሃል። እሷ ጋር ያለህን ኃይል እንድትወስድ ያደርግሃል። ደን ደግሞ ሁለተኛው የሚሆነው በሌላ ነገር ራስህን ቢዚ ማድረግ መጀመር አለብህ። ቢዚ ስትሆን እሷ ጋር የሚወስድህ የሚያመላልስህን ነገር እዚህ ላይ ስታጠፋው፣ እዚህ ላይ ጊዜህን ስታደርገው አንተ ሞር አትራክቲቭ ትሆናለህ። ሞር ስለ ራስህ ታስባለህ። ለሷ አሁንም ጊዜ ትገዛላታለህ። ሴት ልጅ ደግሞ የምትወደው በጣም ቢዚ የሚሆን ሌላ ነገሩን ትኩረቱ ላይ የሚያደርግ የማያሳድዳትን የማያስጨንቃትን። የማትመልስልህ ቴክስት ደጋግመህ ብትመልስ እንደውም ጭራሽ አይመለስልህም። ማታነሳው ስልክ ላይ ደጋግመህ መደወል ማቆም፣ ማስጨነቅ፣ መንገድ ላይ ለይዞ ካላወራሽኝ ማለት እንደዚሁም ኦንላይን ላይ እነዚህን ማቆም። በቃ ወንድ ነህ ግዴታ ክኮ ነው። ይሄንን ማድረግ ካልቻልክ ስሜትህን መቆጣጠር አትችልም፣ መጥፎ ነገር ልታደርግ ነው። ስለዚህ በጣም በቀላሉ ከማይወዱን ከማይፈልጉን፣ የኛ አይነት ተመሳሳይ ኢነርጂ ከሌላቸው ሰው ራስን ማቆም። ስለዚህ ኢነርጂ ማች ማድረግ አለብህ ከእሷ ጋር ብቸኛው የሚሰራው መንገድ እሱ ነው። በቃ ማች ስታደርግ እያደረገች ያለችውን ስታደርግ እንዲሰማህ ያደረገችውን እንዲሰማህ ስታደርግ ቢያንስ ትማራለች፣ ቢያንስ ታከብርለች ቢያንስ ዋጋ አንተ ጋር ይገባታል። ቢያንስ የሆነ ቀን የእሱ አይነት ሰው የለም ትላለች። የሆነ ቀን ስትመለስ ምርጫው ያንተ ነው። አንተ ግን አብዴት ሆነ ከጠበቃት ላትቀበላት ትችላለህ። እኛ ማን ሰራ ወይም ምን እንዳጣን፣ ምን እንደጎደልብን፣ ወይም ምን አይነት ሰው ወዶን እንደነበረ ወንድ ልጅ ሊያስተምረን ከፈለገ በጣም ረቀቱን መጠበቅ አለበት። መለመን ማቆም፣ ማሳደድ ማቆም፣ ራሱ ላይ ትኩረት ማድረግ፣ በራሱ የሚተማመን ራሱን መምራት የሚችል ስሜቱን የሚቆጣጠር ወንድ ብቻ ነው ሴት ልጅን ሊያሸንፍ የሚችል። አለበለዚያ ተያይዛችሁ ገደል ነው የምትገቡት። ይሄማ ሲያስጣላ እንደሆኑ ወይ ምን ችግር አለ ሲሄን ነበር እንዲ ወደድኩት። ምን ሆኜ ነው የወደድኩት የምትል ነገር ግን ማንን እንደወደደች ምን አይነት ሰው እንደነበረ ሕይወቷ ውስጥ አትሊስት ከራሷ ጋር ተጣልታ ከሆነ ከራሷ ጋር እንድትታረቅ፣ ወደ ሌላ ቦታ ትኩረቷ ሄዶ ከሆነ እንድትሰበስበው ማድረግ የምትችልበት ትልቁ ነገር ከሷ ጋር ማች ማድረግ መቻል አለብህ ኢነርጂ ተቃራኒ የሆነ የእሷንም ጨመረ ግን እብድ እብድ ነው የሚያጫውት ማድረግ ማፈልገውን ያስደርግሃል መለመን መጠየቅ ደጅ መጥናት የሚባሉ ነገሮችን ያስደርጉሃል ስለዚህ ብልጥ መሆን መቻል አለብህ ለራስህ መቆም መቻል አለብህ ማንም ሊመጣ አይችልም ለራስህ እነዚህን ነገሮች አስተምራ ፊቷን አዙራ ትመጣለች። ለሱ ቃል እገባልሃለሁ። ከተከተልካት፣ ካሳደድካት ልክ አለመሆኗን ልትነግራት ከሞከርክ፣ ልታስተካክራት ከሞከርክ፣ ወደ ቀልብሽ ተመለስሽ እያልክ የምትጨቃጨቃት ከሆነ አይሰራም። ይህንን ቀላል ነገር ካደረግ ያችም ገና ህይወት ውስጥ ያልገባቸውም ገብታም የነበረችም ሁለቱም አልፈልግም ተወኝ የሚለውን ሀሳብ እርግፍ አርገፍ ትተው ያችኛዋ በስነ ስርዓት ምክንያቷን ትነግርሃለች። እችኛዋም ወደ ቤቷ ትመለሳለች። ካልተመለሰችም ታገላገልካት። ምን ታረግላለች? ማትፈልግ ሴት ብቸኛው እስካሁን የነገርኩህን አልፈልግህም የሚባሉ ነገሮች ማስተካከል የሚችለው ራስህን ከእሷ ስታርቅ፣ የእሷ አይነት ኢነርጂ ሲኖርግ፣ ራስህን ስታገብረው፣ ስትወደውና በሌላ ነገር ላይ እሷ የምትሰጠው ኢንቨስትመንት ሌላ ነገር ላይ ኢንቨስት ስታረግ ባነሳውት ሐሳብ ላይ እንደምትስማሙ ተስፋ አረጋለሁ። ከተስማማችሁ ለኔ በላይክ አሳውቁኝ። ለሌሎች ይጠቅማል ብላችሁ ካመናችሁ ሼር ማድረግ ይፈቀዳል። እኔታችሁ በሌላ ቪዲዮ በሌላ ሐሳብ ተመልሼ እስከመጣቻው ሰላም ሁኑልኝ።